አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ቤተሰብ፣ ሰላም ሰላም እንድናችሁ ከእኔ ከሁሉ ሰላም። አልሐምዱሊላ። የኔ ውድ ቤተሰቦች፣ የኔ ቅልቦች ስለምታበረታቱ በጣም ከልብ አመሰግናለሁኝ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ፣ በቅንነት ሰብስክራይብ አድርጉ ፍቅሮቼ። ደግሞ ሰብስክራይብ ስታረጉ ማለት ነው ኮሜንት ላይ በጣም ይቅርታ መልሽ ሰመልሽ ምናምን አትበሉ። ምክንያቱም ለእኔም ብቻ ሳይሆን ለየሁላችንም ለየራሳችን እንደዚህ አይነት ቃል መጠቀሙ ያው ትንሽ ለቻናላችን አደጋ እንደሆነ እየሰማን ነው። ሁላችንም ማለት ነው ከትላልቅ ዩቲዩበሮች እንሰማለን። ላኪን አንተ ገብረውም በነገራችን ላይ እኔ መልሽም ባትሉኝ እኔ መልሳለሁ። አዲስ ኮሜንት አይቼ 24 ሰዓት ሲሞላው 24 ሰዓት እስከሚሞላው ጠብቄ መልሳለሁ። በቃ የተቀመጠው ኮሜንት ይቀመጥ ቤተሰብ የሆነ ከሆነ ደግሞ የተደማመርን ከሆነ ደግሞ ጊዜ ካለኝ ገብቼ የሱ ቪዲዮ አጫወታለሁ ማለት ነው። እና እንደዛ ነው ማድረግ ያለብን። አሁን እኔ እንትን ማለት ለመደለት ሪሞብ ለማድረግ ገባሁኝ። ግን በቃ አብዛኛውን ኮሜንት መልሽ የሚል ነው፣ ሰብ መልሽ ምናምን እንደዚህ ነው። በቃ አብዛኛው ኮሜንት ማለት ነው ምክንያቱም እይታ የለውም። እንትን ቪዲዮዬ እይታ ስለሌለው የዞርኩኝ ለመደማመር በምዞር ሰዓት በዛ መንገድ የሚመጡ ኮሜንቶች ስለሆኑ ኮሜንቶቹ ደግሞ ሰመልሽ በቃ እንደዚህ አይነት ናቸው። እና ደግሞ ይሄን ለቻናላችን አደጋ እንደሆነ ትላልቅ ዩቱበሮች ነግረውናል። ሁላችንም ሰምተናል። ለምንድን ነው ማንተገብረው በቃ እኔ አሁን በኮሜንት ላይ በጽሁፍ አርጌ ፒን አድርገዋለሁኝ። አሁን ወደ ቤቴ አዲሱ ናችሁ የምትመጡ ኮሜንት ጻፉ። እኔ ኮሜንታችሁን አይቼ በዚህም ይሁን በሌላም ቻናል ይሁን ገብቼ እመልሳለሁ ማለት ነው። ማናቸውንም ኮሜንት አይቼ እመልሳለሁኝ። እኔ ሀያ ራስ እስከሚሞላው ነው እንጂ የምጠብቀው ከዛ በኋላ እመልሳለሁኝ። ሳመልሽ ባትሉ ችግር የለውም። ምን ይመልሳለሁ ማለት ነው ሌሎቻችሁም እንደዚሁ ዩቱበር እስከሆኑ ድረስ ቤታችሁ መጥተው ኮሜንት የጻፉት ዩቱብ የሚሰሩ ተመልካች ሳይሆኑ የሚሰሩ ከሆኑ ገብታችሁ መልሱላቸው። መልሽ መልስ እስከምትባባሉ ድረስ አጠብቁ፣ እና ከቻልን ኮሜንት ላይ ጥሩ ነገር ብንጽፍ አሪፍ ነው፣ እንደዚህ ከምንጽፍ ማለት ነው። ይሄ ደግሞ ለቻናላችን አደጋ ከሆነ ሁላችንም ብቻ እዚህ ላይ የምናፈጠው ስንቶቻችንን የእንቅልፍ ጊዜያችንን መጽዋት አድርገን ኢንተርኔታችንን መጽዋት አድርገን ጊዜያችንን መጽዋት አድርገን ነው ዩቱብ የምንሰራው። አሁን እንግዲህ ዩቱብ ውስጥ ስራ የገባን ሰዎች እንደ በፊቱ ተመልካች እንደነበር ነው አረ ዩቱብ እኮ ቁጭ ብሎ መብላት ነው ምንም ውጣ ውረድ፣ ምንም ልፋት የለበትም አንልም። አሁን ስራው ላይ ያለን ሰዎች አየ ነው አይደለ? ብዙ ነገር ብዙ ፕሮሰስ አለው እና በዛ አጋጣሚ ቁጭ ተብሎ የሚመጣ እንጀራ እንደሌለ አይተናለን። ስለዚህ ደግሞ ቻናላችን አደጋ ላይ የሚወርቅ ከሆነ ለምን እንደዚህ አይነት ቃላቶችን እንጠቀማለን? በነገራችን ላይ አሁን እኮ እዛ ለመመልከት የምንሄድበት ቤት የሆነ ዝም ብሎ በቃ ከዚህ ግባ የማይባል ቪዲዮ እንኳን ብናይ ምርጥ ምርጥ ኮሜንት ጽፈን እንመጣለን። እንደዚህ ደግሞ ከታች አለን አሳድጉን ምናምን ብለን ደግሞ ከታች የምንገኝ በየቤቱ ስንዞር የምንገኝ ልጆች ደግሞ ጥሩ ነገር እንኳን የዘን ብንቀርብ ስለ ቪዲዮዋችን አይደለም። እዚህ ጋር ኮሜንት የሚጻፈው ስለ ቪዲዮ አስተያየት ሳይሆን በጣም ብቻ ሰብስክራይቧን ጠቅ አድርገን ሰመልሽ ብለን እንወጣለን። ከዛ በኋላ ሰቡም ይነሳል። ሲነሳ ደግሞ የጻፈው ብቻ ምናምን አይደለም። የብዙ ሰው ሰብስክራይብ ነው የሚያነሳው። አንድ ጊዜ ሲያነሳ ማለት ነው። እኔ በጣም ብዙ ጊዜ ደጋግሞ አንስቶብኛል። ማለት ቪዲዮ ስለማናጫወት ስናይ ቪዲዮ አናጫወት። እኔ አሁን ምን አድርጌ ያለሁኝ ሀያ አራት ሰዓት ሲሞላ ጠብቅ የነበረ የምመልሰው ማለት ነው። ግን እሱንም ሆኖ እንደዛም ሆኖ እያነሳብኝ ስለሆነ አሁን በዚህ በምዞር ሰዓት በዚህ እየዞርኩኝ እደምራለሁ በሌላ እመልሳለሁ ማለት ነው። እንደዛ እያረኩን አሁን ግን ፌክ መሆን የለበትም። ደግሞ አላህ ካለ እኔ ይሄኛው አካውንት የካደገልኝ ያኛውንም ልሰራበት ፍላጎት ስላለኝ ነው እንጂ በፌክ አካውንት አይደለም። በዛም ቢሆን ዙሬ እንትን እምላችሁ ሰብስክራይ ማድረጋችሁ ማለት ነው እና ውዶች የቤተሰብ የሆናችሁ ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ማሮች እያበረታታችሁኝ የሚያላችሁ ከልባ አመሰግናለሁ። ዛሬ የመጣሁበትም ዋናው ጉዳይ ከዚሁ ጋር የተገናኘ ነው እና ምልላችሁን መሰላችሁ የመጣሁት ቅንነት ይጎልናል። ቅንነታችን የጠፋብን ገራገርነታችን የዋህነታችን የጠፋብን ጥያቄ ሆነኝ። በተለይ በተለይ ከሁለት ሺህ አምስት አካባቢ በቃ ለኔ ከዛ ወዲህ ነው በቃ በአንድ ጊዜ ከሁለት ሺህ ወዲህ ይሄን ያክል አይደለንም። ግን ከሁለት ሺህ አራት እና ከሁለት ሺህ አምስት በኋላ ደግሞ እንዴ እኔ ሙሉ በሙሉ ሁሉ ነገር ነው የተቀየረብኝ። ብቻዬን ቁጭ ብዬ እስካሁን እያሰብኩት ነበር ማለት ነው። ለምንድነው ይሄን ያክል የተጨካከን ነው ለምንድን ነው? እናት በልጇ ልጅ በእናት በአባቱ እህት ወንድም እርስ በርሳችን የተጨካከልነው ለምንድን ነው? እኔ እንጃ አሁን ላይ ወላሂ እኔ በቃ አህላቃችንን አሁን ላይ የያዝነውን አህላቅ አሁን ላይ የያዝነውን ስነ ምግባር ለመናገር እንደው ከአንድ በት ያውጥች ለመናገር እኔ ቃላት ያጥረኛል። በዚህ ልክ ለምንድን ነው የተጨካከልነው? በቃ ሰው በያዘው ነገር ላይ ብቻ ጥሩ ነገር ላይ እንየው፣ ያ ሰውዬ በላቡ ሰርቶ ለመቀየር ሲጥር እንየው፣ ሲደክም እንየው። ለምንድን ነው የማናበረታታው? ከላይም ያለ ነው፣ ከታችም ያየ ነው። የሆነ ሰው ሰርቶ እንዳይበላ እሾህ ነው የሆነው። በቃ ጉሮሮው ላይ ቆመናል፣ እሾህ ሆኖ ነው ጉሮሮው ላይ ቆመናል። እርስ በርሳችን ለምንድን ነው እንደዚህ የምንጨካከነው? እኛ እኮ ቅምን ብናስብ አላህም ቅን ያስብልናል። ለኛ ጥሩ ነገር ያስብልናል። እኛ ተንኮል በምናስብ ሰዓት ግን ልጆች ሆኑ እንስሳቶች ሆኑ በእኛ ወንጀል ምድር ላይ ዱንያ ላይ ያለ በላአ አይለይም ይባላል አብዛኛውን ጊዜ ማለት ነው። እና አሁን ላይ እንደዛ ነው የሆነ ያለው ማለት ነው። በቃ ለምንድን ነው በኛ ክፋት ልጆቻችን፣ እንሰሶች፣ ብዙ ብዙ ነገር እንትን እያሉ ነው ያሉት፣ እየተጎዱ ነው ያሉት። ስለዚህ ለምን በእኛ ወንጀል እኛ በሰራ ነው መጥፎ ስራ ለምንድን ነው ከእኛ በታች አሉ? ምንም የማያውቁ ልጆች፣ ደካማ እናት አባቶቻችን በእኛ የተነሳ ለምን ይሰቃዩብናል? ስለዚህ ቅን እንሆን በቃ የትኛውም በተገኘንበት አጋጣሚ በተገኘንበት ቦታ ቅን እንሆን። ጥሩ እናስብ። ለሰው አሁን ላይ ጥሩ ሀሳቢ ከመጥፋቱ የተነሳ አንዳንድ ቅልቦች ሲገኙ እንደ ምንድን ነው የሚቆጠሩት? በቃ እንዳላዋቂዎች፣ ምንም የማያውቁ ሞኞች፣ በቃ ምንም አላደለ ከምንም የማይቆጠሩ በጣም እንደዛ ያሉ ሰዎች በጣም ግፍና ስቃይ እያስተናገዱ ነው አሁን ላይ ያሉት ማለት ነው። እንደ አንዳንድ እንኳን ሲገኙ በቃ አሁን እንግዳ የሆነው አሁን ላይ እንግዳ የሆነው ጥሩ ሰው በቃ ጥሩ ሰው ነው። በቃ ለዚህ ቻለም እንግዳ ሆኖ የሚታየው ማለት ነው። ይሄ በቃ አይደለ ክፋታችን ምናምን እርስ በርሳችን ያለን ጥላቻ አሁን ላይ ተለመደና እንግዳ የሆነው ያ የድሮ ማንነታችን የድሮ ደግነታችን አሁን ላይ እንግዳ እና በዚህ ልክ ተቀይረናል። እስኪ የራሳችንን በቃ ቸክ እናደርግ። ለምንድን ነው እንደዚህ የሚሆነው? ስንት እህት ወንድሞቻችን በባህር እየመጡ እያለቁ ነው። ወላሂ ስንት ነገር አይናችን አይቷል። በቃ ስንት ቀን እስከ ስንት ቀን ምግብ ለመብላት ተቸግረናል። ባለፈው ባየነው ነገር ማለት ነው እና ስለዚህ ያ ሁሉ የሆነ ያለው ይህኛ እርስ በርሳችን መጨካከናችን ነው። አንጨካከን ጨካከም የሰው ልጅ ባገኘንበት አጋጣሚ ብቻ ጥሩ ቦታ ላይ እናገኘው፣ የሆነ ጥሩ ነገር እየሰራ ጥሩ ነገር እያሰበ እናገኘው፣ በዛ ነገር ላይ እናበረታታው። ይህንን ያከል አንድ ጨካከን፣ የምር ከጭካኔ ምንም እናተርፈው ነገር የለም ከጭካኔ የምናተርፈው ነገር የለም እና የነብዶች ለዛሬው እምላችሁ ይሄንን ነው የሰው ልጅ ማበረታታት ባለብን ነገር እና በረታታ ገንዘብ ካለን በገንዘባችን፣ ገንዘብ የሌለን ደግሞ በጥሩ ሰርነ ልቦና በጥሩ አመለካከት ያንን ሰው አቅርበን፣ በቃ ባለን እውቀት ባለን ነገር ለዛ ለሰው የጥሩ አሳቢ ነው እንዴ! ሰው እኮ ከገንዘብ ይልቅ የሰው ልጅ ህሌና የሚገነባው አለ አይደል ከአንድ በታችን የሚወጣው ጥሩ ቃላት ነው። እና እሱ እሱ ነገር አሁን ላይ ስለጠፋ አንዳንድ እንኳን አጋጣሚ ሲገኝ እንግዳ ነገር እየሆነ እነዛ ቀልቦችን እነዛ ሚስኪን ሰዎችን እነዛ የዋሆችን እኛን ካልመሰልናቸው ካልመሰላቸው እያልን እያሰቃየንና ብዙ ነገር እያደረስንባቸው ነው ያለ ነው። እንደዛ በቃ ለምን ይበጃል? ለዱናው ነው የሚበጅን? ይሄ ባህሪ ለአሄራው ነው የሚበጅን? በእርግጥ ለጊዜው ብዙች ዓለም ላይ ተመሳሰልንና ከሌሎቹ ጋር ልንኖርበት እንችላለን። ለጊዜው ለጊዜው ነው ግን አያዋጣ ነው። ምንም ቢሆን ደግሞ እኛ አላህ ወደዚች ምድር አምጥቶናል። ወደ አላህ ደግሞ ተመላሾች ነን፣ እንመለሳለን። ወደሱ ስንመለስ የዛኔ ምንድን ነው የሚውጠን? ይህንን ተግባር ይህንን ክፋት የክፋት ስነ ምግባር ውጥ የሆነ ስነ ምግባር ይሄንን ይዘን እንድንጓዝ ፈጣሪ ፈቅዶልናል? አላህ እንደዛ አዞናል? አላዘዘንም። የራሳችን መጤ ሀሳብ ነው ራሳችን ያመጣ ነው። ከጊዜ በኋላ በእናቶቻችን በአባቶቻችን ጊዜ የለም። አልፎ አልፎ አልፎ አልፎ ይፈጠር ነበር የሰው ልጅ ክፋት፣ አልፎ አልፎ ይፈጠር ነበር ክፋት። በዛን ሰዓት እንግዳ ነገር ነበረ። የሚወገዝ ነገር ነበረ። አሁን ደግሞ እንግዲ የሆነው ቀና አስተሳሰብ ያላቸው ሰዎች ጥሩ የሚያስቡ ሰዎች እነሱ ናቸው። አሁን ደግሞ እንግዲያ የሆኑ ያሉት ማለት ነው። ስለዚህ እኛ ጥሩ ብንሆን፣ ባለን ነገር ብንረዳዳ፣ ባለን ነገር በቃ ብንተባበር፣ ፈጣሪም አላህም አይጨክንብንም። አንድነት ካለን እሱም ይራራልናል። እንደዚህም በስደት አናልቅም። በስደት አንታመም። ብዙ መከራ አይደርስብንም። ስንቶቹ ናቸው የሞቱት? ስንቶቹ ናቸው ከዛ ተመርምረው በስነ ስርዓት ሜዲካል ወስደው ይመጡና እዚ ከመጡ በኋላ ከትንሽ ወራት በኋላ የአእምሮ ህሙማን የሆነው አገር የገባውም አገር ይገባል ለአገር ያልገባውም ደግሞ ይኸው በሰው ሀገር ላይ የማንም መሳለቂያ ሆነን አለ። መቼም ቅንነት የጎደለው በየሁሉም በሁሉም ዓለም ነው እና ማለት ነው እና ስለዚህ እንደዛ የምንሆነው ለምንድን ነው? የኛ መጨካከል ነው ይህንን እያመጣ ያለው። አሁን ላይ ስደት እራሱ የምንመጣበት አይደለም። ህገ ወጥ የሚሆን ህጋዊ የሚሆን አሁን ላይ ስደት የምንመጣበት ሰዓት አይደለም። አሁን ላይ ስደት በቃ ስደት ላይ ያለ ሰው የስደትን ስቃይ የሚያውቀው አሁን ላይ ስደት ያለ ሰው ነው። በስራ ጦት በብዙ በደል በብዙ የራሳችን ዜጋ በራሳችን ላይ ተጨካክኗል፣ ምናምንም በቃ ብዙ ጫና አለው። ብዙ ጫና ይህንን አገር ያለ ሰው አያስተውለውም። እዚህ በቃ የሆነ ጥሩ ነገር ጠብቆ የሆነ የተሻለ ነገር ጠብቆ ይመጣል። ላኪን የለም፣ አሁን ላይ የለም። ስለዚህ ቅንነት ካለን ከሀገራችን የምንወጣበት ሰዓት አይደለም አሁን አገር ያላችሁ ወንድም እህቶች ስደት ለመውጣት አትሰቡ። እስኪ ቆይ ትንሽ ተረጋጉ። እዚህ መተን ከምናተርፈው ይልቅ የምንጎዳውና የምናጠፋው ነገር ነው እየበዛ ያለው ማለት ነው። ይሄንን የሚረዳው ደግሞ በቦታው ያለ ሰው ነው። አገር ያላችሁ ሰዎች እየተረዳችሁ አይደለም። እዚህ መታችሁ፣ በቃ የኛ ይብቃል። እስኪ ትንሽ ተረጋጉ። ከዛ በኋላ ትመጣላችሁ እንዴ። ስንት ነገር እያየን ነው ሰው ጤና ከሆነ ችግር የለውም፣ ግን ስንቱ ጤና እያጣ እያለቀሰ እያየን ነው። ስንቱ እየሞተ ነው። በእርግጥ ይሄ ቀጣ ቀጠር ነው። ቀጠር አላህ ነው። የትም ሂደን ልንሞት እንችላለን፣ ግን በቃ ለዛ ነገር ስበብ አንሆን። እስኪ ስበብ ላለመሆን ትንሽ እንግደርደር፣ ስበብ ላለመሆን እንጣር። በቃ አላደለ የሆነ ነገር ቶሎ ብለን እኮ አንድ ነገር እኮ በሰው ብዙር በትግስት በዱዓ የሚታለፍ እኮ ቀጣ ቀጠር አለ። ግን እኛ እየደገፍ ነው ነው ያለ ነው፣ የስደት ህይወታችንን እየደገፍ ነው ነው ያለ ነው። ዱዓ ምናደርገው ከሀገራችን ለመውጣት ምናምን ነው። ከሀገራችን ወጥተን የሚመጣውን ነገር አናቅም። ያንን ነገር ከዛ በኋላ ተቀብለን መቋቋም እንችላለን አንችልም የሚለውን ነገር አናስብም፣ እና እዚህ መካከል እየተጎዳን ነው ያለ ነው በጣም ያለውም ህይወቱም ያለፈውም የታመመውም ሁላችንም እየተጎዳን ያለ ነው። ስለዚህ እርስ በርሳችን አገራችን ላይ ተዛዝነን እንኖር። እኛ ከተዋደርን፣ እኛ እርስ በርሳችን ከተዛዝን የትም ሀገር ብንሄድ ክብር እናገኛለን። የትም ሀገር ብንሄድ ይታዘንልናል፣ ተከብረን እንኖራለን። እርስ በርሳችን ተጨካክነናል፣ አሁን ላይ እርስ በርሳችን ክፋታችን ከሌሎች ሀገር እንደውም የኛ በጣም ተጋኗል። ስለዚህ ሌሎች ሀገሮች እኛን ተቀብለው እኛን አክብረውን በቃ አላደለ እንደ ሰው ሰብአዊ ክብራችንን ጠብቀው ሊያኖሩን አልቻሉም። በጣም እየተጎዳን ያለ ነው። ስለዚህ ይሄ ደግሞ ከየት የመጣ ነው? ከራሳችን ጉለት ነው ማለት ነው። ከራሳችን ጉለት ነው ከቤት አደለም ከሀገር ማለት ነው። ከቤት እንደውም ተረቱ ይባላል ስሚወጣ ይወጣ ከቤት ይከተል ጎረቤት። ከቤት አንድ ሰው የማያከብርህ ከሆነ የማያከብርሽ ከሆነ ጎረቤት ሊያከብርህ አይችልም። ጅብ በቀደደ ውሻ ይገባልና ነው ነገሩ ማለት ነው። ተረቱ እንደዛ ስለሆነ ነው ቤተሰብ እና የዛሬው ቪዲዮ ይሄ ይህን ይመስላል። ደቂቃው ረዘመ ብዙ መብራትን ብፈልግ ዳይቃው ስለረዘመ እንዳይረዝምባችሁ ለዛሬው እስከዚህ ድረስ ከወራሁ ይበቃኛል። እናንተም ደግሞ በትግስት አድምጣችሁ ሀሳባት አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። በያላችሁበት ሰላም ሁኑልኝ።